ድሮ ቀረ እቃ ማጠብ አሁን ላይ ሁሉ ነገር ሰራተኛን በማሽን እየቀየረን መተኛት ብቻ ጠዋት ስትነሱ ሁሉን አጥቦ ጨምቆ አድርቆ ይጠብቃችኋል እዚህ ጋር ብርጭቆች ይኖራሉ ኩባያዎች ሹካ አምነው ጠዋት ወደ ስራ ማታ ከሆነ ወደ እንቅልፍ ሄዳለ ማለት ነው። ሰላም ተመልካቾቻችን እንኳን ወደ ፓናሶኒክ በደና አመጣችሁ በመርካቶ ቲዩብ ስትመጡ 10% ዲስካውንት ይኖራችኋል። ፍሪ ዴሊቨሪንም ከኛ ማግኘት ትችላላችሁ። ስሜ ዩኤል ይባላል። የሱቄ ስም ፓናሶኒክ ኤሌክትሮኒክስ። ሁሉንም አይነት የኤሌክትሮኒክስ እቃዎች የኪችን፣ የፍሪጅ፣ ቲቪ፣ ሁሉንም አይነት የወሽንግ ኤሌክትሮኒክስ እቃዎች እንይዛለን። አሁን ላይ እንደ እንትን ልብስንም እፎይ ስትል ሴቶቹ ማረፍ ግዴታቸው ነው። ከዛ አንፃር አሁን ላይ ሁሉ ነገር ሰራተኛን በማሽን እየቀየርን ለዛ ሳህን ሳህን ራሱ እንደዚህ ታረገለታለ። እዚህ ጋር ብርጭቆች ይኖራሉ፣ ኩባያዎች ሹካ እዚህ ጋር ሹካዎች ይኖራሉ። ሹካዎች እንደዚህ ሰካክተ ራሱ ተርባይነር አለው ስቲም አድርጎ እዚች ጋር ጨውን ከትለታለ። ጨው ማለት እነዚህ አብዛኛው ጊዜ ዝገት የሚያመጡት አሴዲክ የሆኑ ኮንተንት ያላቸው እንትኖች ሲሆኑ ጨው ደግሞ ቤዝ ነው በባህሪው ቤዝ እና አሲድ እንትን ሲል ደግሞ ይሄ የማስለቀቅ ፕሮባቢሊቲ ይኖረዋል። የዛገን ነገር ለማስለቀቅ ጨው ሲኖረ የተሻለ ነው። ለእናንተ ማለት ነው። ድሮ ቀረቃ ማጠብ እነዚህ ከአጥቦ አድርቆ እንደ እንት ናቸው። እንደ ብራንድ ይሄ ካንዲ ነው ያልኳችሁ፣ የጣሊያኑ ሆኖ ቱርካሴን ብልድ የሚደረግ የማድረቅ ፕሮባቢሊቲው እነዚህ ዝቅ ያሉ ናቸው። አሁን ላይ ሌተስት እየሆኑ መጥተዋል። ኤልጂ አለን፣ በሳምሰንግ አለን፣ ሚዲያ አለ፣ ዲሽ ዎሸር እኛ ጋር በፈለጉት አይነት ብራንድ ከ80 ሺህ ብር ጀምሮ ማግኘት ይችላሉ። ሳሃን ኩባያ፣ እነዚህ ጋር ቢላ ሹካ ምናምን እዚህ ላይ እንደዚህ እንደዚህ ይሰካካል። እዚህ ጋር ደግሞ ጎርዶዳ እንትኖች ድስቶች ምናምን እዚህ ጋር ይደረጋሉ። ብርጭቆ በሁለት ዘርፍ እዛቸው ጋር ይደረጋል ማለት ነው። ሁሉን ነገር ቤት ውስጥ ያለውን ነገር አንዴ እዚህ ላይ ሰክተን ሁሉን ነገር ጨርሶ ይሰጠናል ማለት ነው። አሁን አንዳንዴ ማታ ላይ ልንተኛ ከሆነ እቃ አጥቦ መተኛት ሊደብረን ይችላል። እራሱ እቃውን ትከትለታ አለ። እዛ ሳሙና እዛች ጋር ቅድም እንዳሳየኋችሁ ሳሙና የሚወሰድበት ፓርት አለው። ሳሙና የዲሽ ዎሸር ሳሙኖች ሱፐር ማርኬት ላይ ሁሉም ጋር አለ። ሳሙና ታደረጉለት አላችሁ፣ እዛ ስታርት አድርጋችሁት መሄድ መተኛት ብቻ። ጠዋት ስትነሱ ሁሉን አጥቦ ጨምቆ አድርቆ ይጠብቃችኋል። ቦታውን ሰተ መሸኘት አምነው ስራን ጠዋት ወደ ስራ ማታ ከሆነ ወደ እንቅልፍ ትሄዳለ ማለት ነው። 12 በፕሌስ ኦፍ ፕሌት ማለት እነዚህ የሳህን ድርድር ቦታ እና የብራንድ እና የኳሊቲ ለውጥ ይኖረዋል ማለት ነው። አንዳንዴ ካቢኔት ስታንዳርድ ስለሆነ ነጭ አይመቸኝም ካለ በሲልቨር አማራጭ እዚች ጋር በምናገኘው እነዚህ በሚዲያ ብራንድ አለኝ፣ በሳምሰንግ ብራንድ፣ ሁሉም ብራንድ ስላለ እኛ ጋር አውትፊታቸው ሳህና አደራደራቸው አንድ አይነት ነው። የሚለየው የሞተር የተርባይነሩ እንትኑ የማድረግ ፕሮባቢሊቲ፣ የማስለቀቅ ፕሮባቢሊቲ ነው የሚለያየው ማለት ነው። ፕራይሱንም የሚለያይብን ያኛው ነው የሚሆነው። አሁን ላይ ዋጋቸው ከ80 ሺህ ብር ቆንጆ የሚባል እስከ 135 ሺህ ብር ድረስ እየሸጥኩኝ ያለሁት አዎ፣ 35 ሺህ ብር። አሁን ላይ ሁሉም ጋር ዕቃ ማጠብ ምናምን እየቀረ ነው። እንደዚህ አይነቱን ሁለት ሶስት ያደረጉና ድርድረው ቶሎ አጥበው እንት ማድረግ ይችላሉ ማለት ነው። መርካቶ ቲዩብ ላውን አሁን ደግሞ ያው ማሞቂያውን እናያለን ማለት ነው። ማይክሮዌቭ ማለት ምግብን ማሞቂያ ናቸው። እነዚህኞቹ ሳምሰንግ ይባላሉ። 40 ሊትር ፋን ፈንክሽን፣ ግሪል ፈንክሽን ማይክሮዌቭ ኦቨን ነው። እነዚህ ኦቨን ማለት ግሪል አለው ማለት ነው። ሁለት አይነት ልዩነት አለ ግሪል ያለውና ግሪል የሌለው ይባላል። እነዚህ ቦይለር ስላላቸው አብዛኛው ሰው ድሮ ጨረሩን ይፈራው ነበር። እነዚህ ቦይለር ስላላቸው አሪፍ ነው። ቦይለር የሌለውና ያለው ሁለቱም አጠገባችን ስላለ ሁለቱንም ልዩነቱን ማየት እንችላለን። ከስር ቦይለር ሲኖረው ሞር እነዚህኞቹ ከስር ቦይለር የላቸውም፣ አናታቸው ላይ ቦይለር የለም። ይህ ማለት ማይክሮዌቭ ብቻ ናቸው። ማይክሮዌቭ ማለት በጨረር የሚያሞቅ ሲሆን ማይክሮዌቭ ኦቭን ደግሞ ሲሆን በሙቀት በግሪሉ አሊያም በቦይለሩ ማሞቅ ስለሚችል ከጤና አንፃር እነዚህ ተመራጭ ናቸው ማይክሮዌቭ ኦቨን የሚባሉት ማለት ነው። ጨረሩ ምናምን እነዚህ ካንሰር ምናምን ብለው የሚፈሩት ነገር ሙሉ ለሙሉ አስቀርተው የመጡት በሳምሰንግም በኤልጂም አይነት አማራጭ አለ። ኤልጂ አርባ ሁለት ሊትር እነዚህ ግሪል የሌላቸው ሲሆኑ ሰላሳ ስድስት ሺህ ብር ይሆናሉ። ልክ ቦይለር ያለው ቀደም፣ ጨረር የሌለው ደግሞ በማይክሮዌቭ ኦቭን ደግሞ ሲሆን አርባ አንድ ሺህ ብር ድረስ እየሸጥኩን ያለውት እነዚህ ሳምሰንግ ናቸው። እነሱም በሁለት አይነት አማራጭ ጨረር ያለውና ጨረር የሌለው አለ። ባለጨረሩ ከሆነ ሰላሳ ስድስት ሺህ ብር፣ ጨረር የሌለው ቦይለር ያለው ደግሞ ከሆነ አርባሶስት ሺህ ብር ድረስ እየተሸጡ ነው ማለት ነው። እነዚህ ማክሲም የሚባሉት በሳምሰንግ አርባ ሊትር ነው፣ በኤልጂ አርባ ሁለት ሊትር ናቸው። ከዛ ያነሱት በብዙ አይነት ብራንዶች አሉ። እዚህ ጋር ለማሳየት ቅርባችን ያለው ሚዲያ የምትባል ብራንድ ናት። እቺ ሚዲያ ሀያ ሊትር ናት። ማይክሮዌቭ ብቻ ናት። ማይክሮዌቭ በጨረር ብቻ ነው ትናንሾቹ ሲሆኑ፣ አብዛኞቹ በጨረር ብቻ ነው የሚሰሩት። እስከ ሀያ ሺህ ብር ድረስ ቀለል ላለ ነገር ከፈለጉ ሰዎቹ እስከ 20 ሺ ብር በትንሽ ብር ማውጣት የሚችሉት እነዚህ ያሉ አማራጭ ማለት ነው። ቅድም እንደነገርኩ እነዚህ ኩክቶፕ እና ለኦፕን ኪችን የሚያስፈልጉት ኩክቶፕ እና ኦቨን ከፈለገ ሚኒመም ፕራይሳቸው ቆንጆ፣ አሁን ኳሊቲ በእኔ ስታንዳርድ፣ በኔ ኳሊቲ መለኪያ በጣም ቆንጆ የምለው 40ና 45 ኦልሞስት ወደ 85 ሺ ብር 90 ሺ ብር ድረስ መያዝ አለበት ማለት ነው። ለሁለቱን አንድ ላይ ከፈለገ ለየብቻ ሲሆን እነዚህ በጣም ቆንጆ የሚባሉ እስከ 45 ሺህ ብር ድረስ እየሸጥኩ ነው ያለሁት። እነዚህ ከ30 እስከ 45 ድረስ፣ እነዛኞቹም ከ30 እስከ 50 ሺህ ብር ድረስ ኦቨኖች ይኖራሉ ማለት ነው። እና አገልግሎት ዴሊቨሪ ከተፈለገ እዚሁ ሱቃችን ድረስ ከመጡ ፕላስ በአገልግሎታችን ኮመንትም ዩቲዩባችን ቻናል ላይ ማስቀመጥ ይችላሉ ርካቶ ፍሪ ስታንዲንግ ይባላሉ። እነዚህ ሙሉ ለሙሉ ስታንድ ሆነው በእግራቸው መቆም የሚችሉ አራት ኤሌክትሪክ እና በሁለት ጋዝ፣ ሁለት ኤሌክትሪክ አማራጭ አለ። አራት ኤሌክትሪክ ማለት አራቱንም ኤሌክትሪክ ብቻ ጋዝ አልጠቀምም ለሚል ሰው ሲሆን ሙሉ በሙሉ በኤሌክትሪክ ብቻ ነው የሚሰሩት ማለት ነው። እንደዚህ አይነት እንትኖች በጣም ብዙ አይነት ብራንዶች አሉ። የሀገር ውስጥም የውጭም አለ። እኔጋ ከ40 ሺ ብር ጀምሮ በተለያየ አይነት አማራጭ አለ። አራት ኤሌክትሪክ የሆኑት ከ40 ሺህ ብር ጀምሮ፣ ፋን ያለው፣ ታይመር ያለው፣ ግሪል ያለው አሁን ስቶቭ ላይ ዋና መሰረታዊ ነገሮች የሚባሉት እንደነገርኩክ ታይመር መኖር፣ ፋን መኖሩ አለ። ፋን ማለት ሙቀቱን እኩል ዲስትሪቢዩት የሚያደርግ ሲሆን፣ እነዚህ ደግሞ አረስተው መስሪያ ግሪል ያለው ነው። ግሪል ያለው አለ፣ ፋን ሁሉን ነገር መቀበል የሚችል ብዙ አይነት ብራንዶች አሉ። ሚኒመም ፕራይሳቸው 40 ሺህ ብር ሲሆን ማክሲመማቸው እስከ 65 ሺህ ብር ድረስ የቱርክ ብራንዶች አሉ አሉ። ብዙ አይነት አሁን ደግሞ ኤክስፔንሲቭም ካላችሁኝ እና ኢግነስ አለኝ። ቤኮ ፕራይሳቸው በጣም ውድ ስለሆነ እስከ 150 ከ100 እስከ 150 ሺህ ብር ሬንጅ ደግሞ ቤኮ ኢግኒስ፣ አሪስተን የሚሉ ስቶቦች እና ታገኛላችሁ ማለት ነው። ሁለት ጋዝ ሁለት ኤሌክትሪክ ይባላሉ። እነዚህ ደግሞ ሁሉን ነገር ጋዝ መጠቀም ለሚፈልግ ሰው ሁለት የጋዝ አማራጭ ሁለት የኤሌክትሪክ አማራጭ አላቸው ማለት ነው። የቱርክ ናቸው ፉል ኦፕሽን የሚባሉት ሁሉም ነገር የተሟላለ ሲሆን አሁን ሰው ጋዝ አልጠቀምም ጋዝ አደጋ ሪስክ አለው ብለው የሚፈራውን ሰው ኢሚዲየትሊ ጋዝ ሴንስ አድርገው የሚዘጋ የራሱ አውቶማቲክ ሴንሰሮች ይኖሩታል ማለት ነው። እስከ ሁለት ዓመት ድረስ ዋስትና ያለው ኦሪጂናል ብራንዶች ካላችሁ የቱርክ ስቴንለስ ስቲል ናቸው። ዲጂታል ታይመር ያለው ፋን ግሪል ከታች ልክ እንደዚህ ስቶሬጅ አሊያም እንደ ማይክሮዌቭ መጠቀም የምትችሉበት ኦፕሽን ያመቻቸላችሁ። አብዛኞቹ ተመሳሳይ ነው። የነዚህ ስቶሬጅ አንደኛ ጭማሪ፣ ሁለተኛ ደግሞ ዱራብሊቲ ላይ ነው ልዩነታቸው። ሁሉም ፊቸራቸውን ያመሳስላል፣ አገልግሎታቸው ግን በዛው ልክ የተለያየ ይሆናል። ከብራንድ ብራንድ ማለት ነው። የቱርክ ስቶቮች እንዳለ አክሰሰሪ ስላሉ እኛ የምንሰጣቸው አገልግሎቶች አክሰሰሪ እንደ ልብ ስላለ ፕላስ ደግሞ በቂ ባለሙያዎች ስላሉ እነሱን ስጋት እንቀንስላቸዋለን ማለት ነው። ከአርባ እስከ ስልሳ አምስት ሺህ ብር ነው። አሁን ላይ ቆንጆ የሚባሉት ስቶቦች አውሮፓ ስታንዳርድ የሚባሉት ስልሳ አምስት ሺህ ብር ሲሆኑ ዝቅተኛ የሚባሉት ደግሞ እነዚህ ቅብ ምናምን የሚባሉት ትንሽ ኳሊቲያቸው ወረድ ያለ ቱርኮቹ ከአርባ ሺህ ብር ጀምረዋሉ ማለት ነው። ምናየው ስልሳ በዘጠና የሚባል ትራዲሽናል ኪችን ላይ አብዛኛው ጊዜ የተለመደ ነው እኛ ሀገር ላይ። ሰፋ ላለ ኪችን አሊያም ደግሞ ትራዲሽናል ኪችን ላይ ባለስድስት ነው አራት ጋዝ ሁለት ኤሌክትሪክ ኦፕሽን የሚያመጣው ስታንዳርድ ናቸው። እነዚህ ሲመጡ አራት ጋዝ ሁለት ኤሌክትሪክ ወይ አራጋዝ አንድ ኤሌክትሪክ ነው የሚመጡት። እነዚህም እዛ ጋር ያየናቸውን ነገሮች ሁሉ ነገሩ የሚያሟላ ይሆንና ይለየት የሚያደርገው ሁለት ፋን ይኖረዋል። ሰፊ ስለሆነ ቤቱ ሁለት ፋን ይኖረዋል። ሁለት አርስቶ መስሪያ ግሪል ይኖረዋል ማለት ነው። ሚንሸራተተው ሀሪል ላይ ነው። ፕላስ ደግሞ ዲጂታል ታይመር ነው። በተን ስለሆኑ ዲጂታል ታይመሮች በቀላሉ ሜንቴን አክሰሰሪም እንደልብ ታገኛላችሁ። የመበላሸት ቻንሳቸውም በጣም ዝቅተኛ ይሆናል ማለት ነው። እነዚህ ደግሞ ስቴንለስ ስቲል ስለሆነ በሽቦ ማጠብ የምትችሉበት አማራጭ ስላለ ምንም አያስቸግራችሁ ማለት ነው። ሁሉንም ነገር መጠቀም ትችላላችሁ ይላል። እቺ ሮስት ትባላለች። አርስቶ ብቻ ስትፈልጉ እሷን ትንካላችሁ። ይሄ ደግሞ ድሮ በላይተር ምናምን የሚጫረውን ራሱ ላይ ስፓርክ ስላለው ስፓርክ ስታደርጉት ራሱ ለጋዙ ራሱ ይጭራል ማለት ነው። እና የቱርክ ብራንዶች ስለሆኑ ቆንጆ ነገር ከተገዛ አይቀር ፊክስድ አሴት ሆኗል። በእኛ ሀገር ሁኔታ ከ10 እስከ ብዙ ዓመት መጠቀም የምትችሉበት ነገር ከፈለጋችሁ ኦሪጂናል ነገር እነዚህ የተሻሉ ናቸው ብዬ አስባለሁ። ስድስቱም ነገሮች የተለያየ አይነት ኢንስታሌሽን፣ የተለያየ አይነት ኢንሌት ስላላቸው ስድስቱም ነገሮች ፈንክሽናቸው መጠቀም ትችላላችሁ ማለት ነው። እነዚህኞቹ ከ65 ሺህ ብር ጀምሮ በተለያየ አይነት ብራንድ ዴልታ ሚል አለ ፌመስ፣ ላክስ፣ ኦርቢት፣ ናሽናል በጣም በብዙ አይነት ብራንዶች ከሚኒመማቸው 65 ሺህ ብር ማክሲመም እስከ 180 ሺህ ብር ድረስ እየተሸጡ ናቸው። አድራሻችን ከቶሞካ ና ከካቴድራል ትምህርት ቤት መሀል ላይ ካንትሪ ታወር አንደኛ ፎቅ ብትመጡ ታገኙናላቸው። የራስ የስልክ ቁጥርን ማግኘት ትችላላችሁ። ዋትስአፕም ቴሌግራም፣ ኢሞም ሁሉን ነገር በ0911456156 ላይ ዩኤል ብላችሁ በመደወል ማግኘት ትችላላችሁ። መርካቶ መርካቶ